አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ወደ ቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም? እንዴት ናችሁ ልኝ? ደህና ናችሁ ወይስ? ገባ ገባ በሉ። እንግዲህ የቡና ሰዓት ቢያልፍም ዘግተን ብናል እንጠጣ ነው ማለት ነው ቡና

ተጠቀምነት ማለት ነው። የዛሬው እንግዲህ ቡና ቡና ለቤት ድምቀት ወይስ ለጤና ጥቅም አለው የሚለውን ርዕስ ነው ይላችሁ የመጣሁት። እንደ አጋጣሚ ቡና ስንጠጣነት እዚያ ላይ ይህው ጀበናችን ይችን ትመስላለች። ያው ቡናችን እንኳን አልቋል መሰለኝ፣ ግን ከጠጣችሁ ይፈላላችኋል። በዚሁ አጋጣሚ ቡና ለቤት ድምቀት ነው ወይስ ጥቅም አለው የጤና ተጠቀማለሁ የሚለውን ተቃላችሁ። እንግዲህ በብዛት ቪዲዮም ስሰራ የሆነ ጠቃሚ ነገር ነው ካልኩኝ ያው ይዤ ይመጣለሁ ማለት ነው፣ ቤተሰብ እናንተም ደግሞ ሀሳባችሁን ብትሰጡ ደስ ይለኛል። አንዳንድ ጊዜ ቡና በጣም ብዙ ጊዜ ቤታችሁ የሚፈላ ከሆነ ሁልጊዜ ቡና መታፈሉ ከሆነ ለቤት ድምቀት የሚሆንበት አጋጣሚ አለና ለቤት ድምቀት የሚሆንበት ያው ሁሌ ተፈልቶ ሁሌ እየተፈላ፣ አንዳንድ ቀን ሲቀር አቡ የዛሬ ቡና አልተፈላ ምናምን ቀር ቅራለን የሚባልበት ቤት አለና እኔ እንኳን ከእንደዛ አይደለውም። እና ቡና ባፈላም በሳምንት አንድ ጊዜ ጁማ ቀን ያው እንደዚህ እረፍት ምናምን ስለሚሆኑ ቤት የዛን ሰዓት ያው ከነሱ ጋር ደስ በሳምንት አንድ ጊዜ ነው ቡና ማፈላው ማለት ነው። በነገራችን ላይ ቡና ግን በርካታ የጤና ጥቅሞች አሉት። ሳይበዛም በርካታ ለጤና የሚሰጣችሁ ጥቅሞች አሉት። ግን እንደዚህ መደበኛ ቁጭ ብላችሁ ሳይሆን የሆነ እንደዚህ ቦታ ሰታችሁት ምናምን ሳይሆን የተወሰነ ዝም ብላችሁ በቃ ምን ልበላችሁ፣ የምትፈልጉትን ያክል አፍልታችሁ መጠጣት ትችላላችሁ። የዛሬው ርዕሴ እንግዲህ ቡና ቀራርቦ ነበርና ትስ ያለኝ ምንድን ነው ቡና ለጤና ጥቅም አለው ወይስ ለቤት ድምቀት ነው የሚል ርዕስ ነው። ምክንያቱም አንዳንድ ቤት አይታችሁ ከሆነ ቡና ካልተፈላ፣ አረ ቤቱ ደብሮታል ምና የሚባልበት ቤት አለ፣ ሁሌ ቡና የሚፈላበት ቤት ከሆነ ማለት ነው። በነገራችን ላይ እኔ ሁሌ ቡና አላፈላም። በሳምንት አንድ ጊዜ ባፈላ ነው፣ በሳምንት አንድ ጊዜ እሱም ጁማ ቀን ብቻ ማለት ነው ማፈላውና የዛን ሰዓትን መማፈላ ብዙ ጊዜው እረፍት ምናምን ቀን ስለሚሆን የእረፍት ቀን ባይሆንም የተወሰነ ሰዓት እስከ ሰዓት ድረስ እረፍት ስለሚሆን ስለሚሆኑ ለዛ እያልኩ ነው ማለት ነው ጅማ ቀን ደስ ይላል። እና ለዛ ነው ቤተሰብ እና እናንተ ምን ትላላችሁ? ቡና ለቤት ድምቀት ነው ወይስ? አንዳንዴ ያው ኢትዮጵያ ላይ በነገራችን ላይ ቡና በጣም ተወዷል። አንድ ኪሎ ቡና በነግራችሁ ትደነግጣላችሁ። እስከ መቶ ብር ገብቷል ማለት ነው አንድ ኪሎ ቡና። ይህንን እንዳት ነግሬነ ምናምን እንዳትሉኝ፣ ሐቁ ነው እና በአሁኑ ሰዓት ኢትዮጵያ ውስጥ አንደኛ የሚባል ቡና ከ መቶ ብር እንትን ይላል ይጀምራል ማለት ነው። ሌላው ዝቅ አለ ይባል ደግሞ